ሳላም ጠና ስተለን የተወደዳችሁእና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምንዋላችው የሰኔ 25 ቀን 2017 ዓ ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብራችሁ ቆያለው። በቅድሚያም አረስቶቹን አስቀድማል። የደልጊና ጣቁሳ ውጊያ የፋኖን የውጊያ ብቃት ያስመሰከሩ ሁነዋል። የብልጽግናው አገዛዝ ከፍተኛ ስጋት ላይ ወድቋል። ብልጽግናን ለስጋት የዳረገው አንድ ሬጅመንት ሙሉ ጦሩ የውሃ ሽታ መሆኑ ነው። ብልጽግናን በየመንገዶቹ ኬላውን አጥብቆ የጠፉ ወታደሮቹን በማሰስ ላይ ተጠምዷል። የብልጽግና ሬጅመንት ሙሉ ጦር የጠፋው በየትኛው የውጊያ ቀጠና ነው የሚለውንና ጦሩ ይህንን እንዲወስን ያስገደደውን ጉዳይ በተመለከተ ወታደራዊ ተንታኞች የሰጡትን አስተያየት አካተን ያሰናዳነው ዜናችን በቀዳሚነት ይደመጣል። የዘመቻ ቅድ ማውጣት የማይሰለቸው ብልጽግና በዘመቻ ማዕበል ያልጠበቀውን ሽንፈት ተከናንቧል። ወሎና ጎጃም ላይ ፋኖ ድል ተቀዳጅቷል። በዛሬው ውጊያም ገነቴ ከተማ ላይ ታላቅ ድል የተቀዳጀበትን ብርቱ ውጊያ ማድረጉ ታውቋል። የአማራ ፋኖ በጎጃም በበኩሉ አዴት አካባቢ ባደረገው ብርቱ ውጊያ የብልጽግናውን ወታደራዊ አዛዥ ጨምሮ በርካታ የሰራዊቱን አባላት እርምጃ እንደወሰደባቸው ይፋ ያደረገበትን ውጊያ አካሂዷል። የምሽቱ ጣና ዜናችን በዝርዝር የተመለከታቸው የአውደ ውጊያ መረጃዎች ናቸው። በአማራ ሕዝብ ላይ ዘረፈጅ ጦርነት አቅዱ የገባው ብልጽግና ለቅማንት ታጣቂ ድጋፉን አሳይቷል። በቅርቡ በምዕራብ ጎንደር ዞን መቃ ተብሎ በሚጠራው ቀበሌ 16 አሽከርካሪዎችን በጭካኔ የተገደሉበትን ጥፋት የፈጸመው የቅማንት አማጺ ቡድን መሆኑ እየታወቀ ብልጽግና በወሰደው ያጸፋ ምላሽ ወደ ሀያ የሚጠጉ የአማራ አርሶ አደሮችን መግደሉን የአካባቢው ነዋሪዎች አሳውቀዋል። በቀጠናው ላይ የተፈጸመውን ወንጀልና የሁለቱን አማራ ጠላ ኃይሎች ጥምረት የተመለከተው ዘገባችን ሰዓቱን ጠብቆ ይደመጣል። የአማራ ህዝብ ስቃይ ከወለጋ አዲስ አበባ ፎሪና ዋና ዓለም ገና ተንደርድሮ መጥቷል። በመላው ኦሮሚያ ክልል የሚኖሩ የአማራ ተወላጆችን መጠነ ሰፊ ግፍና በደል እያደረሰ የሚገኘው የሽመልስ አብዲስ አስተዳደር በብልጽግናው ሊቀመንበር አብይ አመር ትእዛዝ ከአዲስ አበባ በቅርብ ርቀት በሚገኙ የክልል ከተሞችና ገጠር ቀበሌዎች የሚኖሩ አማራዎችን ወደ ውትድርና ማሰልጠኛ በግዳጅ እያስገባ መሆኑን ከተበዳይ ወገኖች አረጋግጠናል። የብልጽግናው ሊቀመንበር ትእዛዝ ተከትሎ የወረዳው ካድሬዎች አማራው ወታደር ሆኖ ካልጠበቀን ለምን በክልላችን ይኖራል? ሲሉ መናገራቸውን ምንጮች ጨምረው ገልጸዋል። በምሽቱ ዜናችን በዝርዝር የሚደመጥ ሌላኛው ዜናችን ነው። የህወሓት ጉዳይ ዛሬም በአዳዲስ ትዕይንቶች ትይንቶች ቀጥሏል። ጌታቸው ረዳን የስድብ ማዕበል ካወረዱባቸው ካብይ ደብረ ጽዮንን እስከ ደም ስራቸው ከሚጠሏቸው ኢሳያስ እንዲጠጉ ያደረገው ፖለቲካ ሌላ መዘዝ ይዞ መጥቷል። የሁለቱ ግለሰቦች ታጣቂ ዛሬ የመጀመሪያውን የእርስ በእርስ ውጊያ አንድ ብለው ጀምረዋል። ለቀናት ከባድ መሳሪያዎችን በጨለማ ሲያንቀሳቅስ የነበረውና የደቡብ ትግራይ ካድሬዎች ይወገዱልኝ ሲል የሰነበተው የነደብረ ጽዮን ቡድን ትናንት ከነጌታቸው ረዳ ታጣቂ ጋር ሲዋጋ አድሯል። ውጊያው በየትኛው ቀጠና ተካሄደ የሚለውን ጨምሮ በርካታ ጥያቄዎችን የሚመልሰው ዜናችን በዝርዝር ይደመጣል።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 አስኒ ቀበሌ ላይ ከፍተኛ ውጊያ ተካሂዶ ከአንድ ሬጅመንት በላይ የሚሆነው የብልጽግና ሰራዊት በፋኖ እርምጃ እንደተወሰደበት ይታወቃል። ሌሊቱን ደግሞ አንድ ተጨማሪ ሬጅመንት ሙሉ ጦሩን እንደያዘ ካዘዞ ጦሩ ካምፕ ጠፍቶ ማደሩ የብልጽግናውን ስርዓት የበለጠ አስደንጋጭ ሆኖበታል ተብሏል። ዘመቻ ማዕበል ብሎ ብልጽግና የሰየመው ዘረፈጂ ጦርነት እንዳሰበው ወታደራዊ ድል ያመጣለት አልቻለም። አዘዞ ካምፕ ላይ የነበረውና የ51ኛ ክፍለ ጦር አባል የሆነው አንድ ሬጅመንት ሌሊቱን ጠፍቶ ያደረው ለአምስት ወራት ቆልቋል በር ተብሎ በሚጠራው የግዳጅ ቀጠና ሰፍሮ ከነበረበት ካምፕ መሆኑ ምንጮቻችን ተናግረዋል። የሬዲዮ መገናኛና የቡድን መሳሪያዎችን ጨምሮ ብሬንና ስናይፐር እንደታጠቀ ሙሉ ትጥቁን ይዞ የጠፋው ኃይል የት እንደገባ አለመታወቁ ደግሞ የብልጽግናውን ሰራዊት የበለጠ አስጨንቆታል ተብሏል። ይህንን ተከትሎም የብልጽግናው ሰራዊት ከጣራ ገዳም ጀምሮ እስከ አርኖ ጋርኖ ድረስ የተዘረጋ ፍተሻ እያረገ ሲሆን መንገድ ዘግቶ ክትትል እያደረገ መዋሉንም የአካባቢው ነዋሪዎች ተናግረዋል። ወታደራዊ ተንታኞች በጉዳዩ ዙሪያ ለጣና ቴሌቪዥን በሰጡት ማብራሪያ ወታደር በየግሉ በአንድ ጊዜ ተመሳሳይ ሀሳብ ሊያስብ ይችላል፣ ነገር ግን ተመሳሳይ ውሳኔ ሊወስን አይችልም። ምክንያቱም እያንዳንዱ ሚስጥሬ ቢወጣብኝስ ብሎ ስለሚሰጋ፣ ትናንት ተፈጠረ የተባለው የአንድ ሬጅመንት ሙሉ ኃይል ከነሙሉ ትጥቁ ሲጠፋ ግን ለወታደራዊ አዛዦቹ አስደንጋጭ መሆኑ አይቀርም ብለዋል። ተንታኙ ሀሳባቸውን ሲቀጥሉም፣ ወታደር እንኳን በሬጅመንት ደረጃ በጓዳዩ ግንኙነት መካከልም ከካምፕ ስለመክዳት ደፍሮ አይነጋገርም። አሁን የታየው ግን በሬጅመንት ደረጃ ስምምነት አድርጎ እስከ መጥፋት የደረሰ ውሳኔ ማሳለፋቸው፣ ሌላውም የሰራዊቱ አባል በዚህ ስሜት ውስጥ ሊሆን ይችላል የሚል ስጋት በአዛዦቹ ላይ ያሳድራል። ሰራዊት በዚህ ደረጃ ሚስጥር መነጋገር ከጀመረ ወይ በስርዓቱ ተስፋ ቆርጧል፣ ካልሆነም የሚዋጋለትን ዓላማ ባለመቀበል ራሱ ሊወጋው ፈልጓል ማለት ነው። በተለያየ ጊዜ በሚደርሰ የመረጃ መሰረት ልገነዘብ የቻልኩት እውነታ የብልጽግና ሰራዊት አብዛኛው ከስርዓቱ ጎን የመቆም ፍላጎት የሌለው መሆኑን ነው ሲሉ አስተያየታቸውን ሰጥተዋል። ባሳለፍነው ዓመት በተመሳሳይ ወቅት በዚሁ ጎንደር ቀጠና ሰቅልት አካባቢ በተደረገ ውጊያ አራት ብርጌድ የብልጽግና ሰራዊት በወቅቱ የአማራ ፋኑ ጎንደር ዚባል በነበረው በጌምድር ክፍለ ጦር እጅ መግባቱ ይታወሳል። በወቅቱም ሰራዊቱን በእጁ ያስገባው የበጌምድር ድር ክፍለ ጦር ዋና አዛዥ አርበኛ ደረጀ በላይ ብልጽግና እያስገደደ የሚልከው ሰራዊት የአማራን ክንድ ሊቋቋም አይችልም ለዚህ ነው በብዛት እጁን እየሰጠ ያለው ማለቱ አይዘነጋም። ትናንት በተደረገው የጣቁሳ ቀጠና ውጊያም የበጌምድር ክፍለ ጦር ሶስት ብርጌዶችና የሜጀር ጄኔራል ባንታ ባተ ተወርዋሪ ክፍለ ጦር አንድ ብርጌድ በቅንጅት ባደረጉት ተጋድሎ አንድ ሬጅመንት ሙሉ የብልጽግና ሰራዊት ከጥቅም ውጭ መሆኑን በቀኑ ዜናችን ማቅረባችን ይታወሳል። ይህ በእንዲህ እንዳለ የብልጽግናው ሰራዊት ከፍተኛ ቁጥር ያለው ሰራዊቱን ወደ ጎንደር ቀጠና በተለይም ወደ ሱዳን ኮሪደርና ማዕከላዊ ጎንደር እያስገባ መሆኑን ምንጮች ተናግረዋል። መነሻውን ከባህር ዳር ያደረገው ይህ የብልጽግና ኃይል ወደ ጎንደር ቀጠና በብዛት እየተጓጓዘ ውሏል። ቀደም ሲል የሱዳን ኮሪደርን ኃይል ማጠናከር አለብን ሲሉ ጄኔራል ብርሃኑ መናገራቸው የሚታወስ ሲሆን የዛሬው የብልጽግናው ሰራዊት ጉዞም በዚህ የውጊያ ስምሪት የኃይል ጨመርልን ጥያቄ መሠረት የተደረገ እንደሆነ ይታመናል። ወደ ተከታዩ ዜናችን አለፍን። ወሎና ጎጃም ላይ ፋኖ ድል ተቀዳጀም። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ ገነቴ ከተማ ላይ ታላቅ ድል የተቀዳጀበትን ብርቱ ውጊያ ማድረጉን አስታወቀም። የአማራ ፋኖ በጎጃም በበኩሉ አዴት አካባቢ ባደረገው ብርቱ ውጊያ ብልጽግናውን ወታደራዊ አዛዥ ጨምሮ በርካታ የሰራዊቱን አባላት እርምጃ እንደወሰደባቸው አስታውቋል። ገነቴ ከተማ አቅራቢያ የተካሄደውን ውጊያ ያካሄደው የሾውሴን ጅብሪል ክፍለ ጦር ሲሆን ምዕራብ ወሎ ገነቴ ከተማ የገባውን የብልጽግና ሰራዊት ላይ ነው። ከብልጽግና ሰራዊት በተጨማሪ መንገድ መሪ ሆኖ የአማራ እልቂት እያሳለጠ የሚገኘውን የክልሉን ሚሊሻ እና ፖሊስ አባላት ላይ እርምጃ እንደተወሰደባቸው ዙብ አደረሰን መረጃ አስታውቋል። ሰልፉ ላይ ያልተገኙትን የአካባቢውን ነዋሪዎች ቤት ለቤት እየዞረ ቀጣለው ሲል የሰነበተው የብልጽግና ካድሬና ሰራዊት የሸውሴን ገብርኤል ክፍለ ጦር በከፈተው ተኩስ በርካታው እርምጃ ተወስዶበታል ብለዋል። ከአስር በላይ የብልጽግና ሰራዊት አባላት ደግሞ ከንቱ ሞት ባለመሞት ራሳቸውን አትርፈዋል። ተጋርሎ የተመራው በንጉሥ ሚካኤል ኮር ወታደራዊ አዛዥ አርበኛ ከረም መሐመድ በብርጌድ አመራሮቹ አርበኛ ሙራድ አህመድ እና እንድሪስ አቢ መሆናቸውን የዙ ቃል አቀባይ ክፍል አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም በአዴት ቀጠና ይልማና ዴንሳ አውራጃ ከዴንሳ በዓታ እስከ ሮብ ገቢያ በተደረገ ውጊያ ፋኖ ታላቅ ድል ተቀዳጅቷል። የብልጽግና ሰራዊት ላይ ከፍተኛ ሰዋዊና ቆሳዊ ኪሳራ ያደረሰ ሲሆን አምስት የብልጽግና ሰራዊት አባላት በፋኖ እጅ ይገኛሉ። ከ30 በላይ የነፍስ ወከፍ መሳሪያም ለፋኖ ገቢ መሆኑ ታውቋል። ከቀናት በፊት በተመሳሳይ ጎጃም ቀጠና ደብረ ማርቆስ ዙሪያ በምትገኘው አማኑኤል ከተማ ላይ ሁለት የብልጽግና የሻለቃ ማዕረግ ያላቸው መስመራዊ መኮንኖች በፋኖ እጅ መግባታቸው ይታወሳል። የሰዓቱ ዜናዎቻችን አሁንም እንደቀጠሉ ናቸው። ቆይታችሁ ከኛ ጋር ይሁን። ብልጽግና ለቅማንት ታጣቂ ድጋፉን አሳየም። የቅማንት ታጣቂ ለፈጸመው ወንጀል ብልጽግና የአማራ አርሶ አደሮችን በጭካኔ መግደሉን ምንጮቻችን ገለጹ። በቅርቡ በምዕራብ ጎንደር ዞን መቃ ተብሎ በሚጠራው ቀበሌ 16 አሽከርካሪዎችን በጭካኔ የተገደሉበትን ጥፋት የፈጸመው የቅማንት አማጺ ቡድን መሆኑ እየታወቀ ብልጽግና በወሰደው የአጸፋ ምላሽ ወደ ሀያ የሚጠጉ የአማራ አርሶ አደሮችን መግደሉን የአካባቢው ነዋሪዎች ተናግረዋል። የምዕራብ ጎንደር ዞን አስተዳደር ከቀናት በፊት ባወጣው መግለጫው የመቃውን ግድያ የፈጸመው ጽንፈኛው የቅማንት ኮሚቴ ታጣቂ መሆኑን ገልጾ ነበር። በመግለጫውም ከ2008 ጀምሮ ራሱን የቅማንት ነፃ አውጭ ነኝ የሚል ጽንፈኛ ቡድን ተደራጅቶ ከገንዳ ውሃ እስከ ሽንፋና ቋራ እንዲሁም ከገንዳ ውሃ እስከ ጭልጋና ጎንደር በሚገኘው ሀገር አቋራጭ ኢንተርናሽናል መንገድ ላይ በሹፌሮችና በተሳፋሪዎች ላይ የተደጋጋሚ ገታ ዘረፋና ግድያ ሲፈጽም የቆየ ሲሆን ሕዝባችን ለከፋ ማኅበራዊና ኢኮኖሚያዊ ቀውስ የዳረገና እስካሁን ድረስ በተለያየ መንገድ ችግር እየፈጠረ ይገኛል። ይህ አረመኔ ቡድን ከጠላቶቻችን ህወሓት ጋር በመተባበር በ2013 ዓ ም በመተማ ወረዳ ሽንፋ ቀጠና ጦርነት ከፍቶ የበርካቶችን ሕይወት የቀጠፈና በኢኮኖሚ ላይ ሙድመት ያደረሰ እንደነበርም የቅርብ ጊዜ ትውስታ ነው ሲል የታጣቂ ቡድኑን የቆየ ታሪክ አስታውሷል። በሰሞኑ የተቀናጀ ግድያ ወንጀልም ይኸው ቡድን የፈጸመ መሆኑን የምዕራብ ጎንደር ዞን ባወጣው መግለጫ የአማራ ክልል እንደ ክልል ፖለቲካዊና የጸጥታ ቀውስ በገባበት በአሁኑ ወቅት ከሕዝቡ ተነጥሎ ከህወት ጋር በሱዳን ድንበር ሲንቀሳቀስና ሲዘርፍ የነበረ ሲሆን በውስጥ አቆጥቁጡ የወጣው ጽንፈኛ ኃይል ተሰባስቦ ከነበረበት ጫካ ወጥቶ የቅማንት ማኅበረሰብ በሚኖሩባቸው ቀበሌዎች ማለትም ጉባኤና መቃ ቀበሌዎች በመግባት የአፈር ማዳበሪያ ጭነው ይንቀሳቀሱ የነበሩ አሽከርካሪዎችን በጭካኔ ይገድሏል ሲል ነበር የገለጸው። ሆኖም ይህን ጽንፈኛና አካባቢ አዋኪን ቡድን ከመቅጣት ይልቅ የብልጽግናው ሰራዊት ሀያ የአማራ አርሶ አደሮችን በጭካኔ ገድሏል። ብልጽግና በፈጸመው በዚህ ድርጊቱ የአማራን ሕዝብ ማኅበራዊ ረፍት እየነሳ ላለው የቅማንት ታጣቂ ኃይል ድጋፉን ሲያሳይ፣ በሌላ በኩል ደግሞ ስርዓቱ በአማራ ሕዝብ ላይ ያለውን ጥላቻ እያስመሰከረ ሆኗል። ንጹሐን አርሶ አደሮችን ከማሳቸው ላይ በነበሩበት ተኩስ ከፍቶ የገደለው የብልጽግና ሰራዊት በፈጸመው ጥፋት ከመጠየቅ ይልቅ ግዳጅን ነው የተወጣው ሲል የብልጽግናው መከላከያ ማኅበራዊ ትስስር ገጽ ላይ ሪፖርት አቅርቧል። በዚህ ጉዳይ አስተያየቱን የሰጠው የአማራ ፋኖ ካራ አማራ ክፍለ ጦር የሚዲያና ኮሚኒኬሽን ኃላፊ አርበኛ ቴዎድሮስ ከበደ በበኩሉ አስቀድሞም ቢሆን የመተማ ወረዳ ከንቲባ አቶ ሀብቴ የቅማንት ታጣቂ ለፋኖ ምላሽ እንዲሰጥ አድርገን አስታጥቅነዋል ብሎ ተናግሯል። በቀጠናው ያለውን የኮማንድ ፖስት የሚመራው የብልጽግና ጄኔራልም ይህንኑ ሐሳብ እንደሚጋራው በአዳራሽ ነው የተናገረው። የታጣቂ ኃይሉ እያንዳንዱ እንቅስቃሴ በባዕዲንና በብልጽግና ሰራዊት የሚታወቅም የሚደገፍም ነው የምንለው ከዚህ ተነስተን ነው ብለዋል። ተከታታዩን ጥቃት ተከትሎ ዋናው መስመር ተዘግቶ የሰነበተ ሲሆን የ12ተኛ ክፍል ተፈታኝ አካባቢው ተማሪዎችም ወደ መፈተኛ ማዕከል እንዳይጓዙ ሲያደርግ፣ የአዝርት ወቅት ላይ የሚገኘው አካባቢው አርሶ አደር ደግሞ ግብዓት እንዳያገኝ ተደርጓል። ይህ ደግሞ ለብልጽግና የክፋት እቅር ትልቅ ስኬት ነው ሲል አርበኛ ቴዎድሮስ ተናግሯል። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የዛሬ ሰኔ 25 ቀን 2017 ዓ ምት የምሽት ዜናችን አሁንም እንደቀጠለ ነው። አዲስ አበባ ዙሪያ የሚኖረውን አማራ ውትድርና ውሰዱት። ብልጽግና በኦሮሚያ ክልል የሚኖሩ የአማራ ተወላጆችን ኦህዴድ ብልጽግና አስገድዶ ወደ ውትድርና ማሰልጠኛ እያስገባ መሆኑ ተገለጸ። በመላው ኦሮሚያ ክልል የሚኖሩ የአማራ ተወላጆችን መጠነ ሰፊ ግፍና በደል እያደረሰ የሚገኝ አቶ ሽመልስ አብዲሳ አስተዳደር በብልጽግናው ሊቀመንበር ዐቢይ አሕመድ ትእዛዝ ከአዲስ አበባ በቅርብ ርቀት በሚገኙ የክልሉ ከተሞችና ገጠር ቀበሌዎች የሚኖሩ አማራዎችን ወደ ውትድርና ማሰልጠኛ በግዳጅ እያስገባ መሆኑ ቅሬታ አቅራቢዎች ተናግረዋል። የብልጽግናው ሊቀመንበር ትእዛዝ ተከትሎ የወረዳው ካድሬዎች አማራ ወታደር ሆኖ ካልጠበቀን ለምን በክልላችን ይኖራል ሲሉ መናገራቸውን ምንጮቻችን ጨምረው ገልጸዋል። ይህ ግፍ እየተፈጸመ ያለው በቀድሞ መናገሻ አውራጃ አሁን ደቡብ ሸዋ ዞን አለም ገናዋሽ መልካ ቁንጥሬ ቀበሌ መሆኑን ገልጾ በተለይም ከአባ ሳሙኤል ማረሚያ ቤት ጀምሮ እስከ ፉሪ ተራራ በሚገኙ ቀበሌዎች የሚኖሩ የአማራ ተወላጆች እየደረሰባቸው ያለው ግፍ ከፍተኛ መሆኑን አስታውቋል። ወለጋ ጅማና ሩሲ ላይ የጀመረው አማራን የማሳደድ ዘመቻ በአዲስ አበባም ስልታዊ በሆነ መልኩ ሲተገበር መቆየቱ አይዘነጋም። ከዚህ በተጨማሪም የአማራ ምልክቶች አርፈውባቸዋል ተብለው በሚታመኑትና የኢትዮጵያ ሀገረ መንግስት ከአስማዎች ያረፉባቸው ናቸው በሚባሉት ሁሉ የኦህዴድ የጥፋት እጆች ከውድመት አልተመለሱም። በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናትና አገልጋዮች ላይ የበረታ የጭካኔ ክንዱን ደጋግሞ እያሳረፈ ይገኛል። በቅርቡ ደብረ ዘይት አቅራቢያ በሚገኘው ዝቋላ ገዳም ላይ የሚያገለግሉ አበምኔቶችን በጭካኔ የገደለ ሲሆን ከትናንት በስቲያ ደግሞ በምስራቅ አርሲ ዞን ሮቢ አውራጃ አንድ የቤተ ክርስቲያን አገልጋይ በአሰቃቂ ሁኔታ መገደላቸው ይታወሳል። ለሁለቱም የሃይማኖት ተቋማትና የሃይማኖት አገልጋዮች ግድያ እጄ የለበትም ይህን ያደረገው የኦነግ ሸኔ ሰራዊት ነው ብሎ አስተባብሎታል። ኦነግ ሸኔን በተመለከተ የፖለቲካ ተንታኞች ሲናገሩ ደግሞ ሸኔ ማለት የኦህዴድ ወታደራዊ ክንፍ ነው ይሉታል። ይህ ኃይል ከኦህዴድ ብልጽግና ኮር አመራሮች ጋር የማይስማሙ የወረዳና የዞን አመራሮችን አዲስ አበባ ድረስ እየገባ አፍኖ ሲወስድ ይታወቃል። ከስልክ አምባ የጀመረው የደቡብ ምዕራብ ሸዋ ዞን አማራዎችን የማሳደድ ድርጊት በፍጥነት ወደ አዲስ አበባ አዋሳይ ቀበሌዎች ደርሷል። ከቀያቸው ማፈናቀል፣ ራሳቸውን የሚጠብቁበትን መሳሪያ መቀማትና ማሳቸውን መቀማት ላይ ትኩረት አድርጎ የቆየው አማራዎችን የመግፋት ድርጊት አሁን ደግሞ አስገድደው ወደ ውትድርና ስልጠና እንዲገቡ አድርገዋል። የብልጽግና ጄኔራሎች በቅርቡ ባደረጉት ስብሰባ ሰራዊታችን ማለቅ የለበትም በአማራ ክልሉ ጦርነት አማራው ከራሱ ጋር ይዋጋ፣ ሚልሻውን በስፋት ማሰልጠን ይገባናል ማለታቸውን በተከታታይ መዘገባችን ይታወሳል። የአሁኑ አማራን በግዳጅ ወደ ውትድርና ማሰልጠኛ የማስገባት ዘመቻም ሁለት ዓላማዎችን ያነገበ መሆኑን የሚናገሩት ምንጮቻችን በቀዳሚነት ወንዶቹን አስገድደው ወደ ውትድርና ሲወስዷቸው ህፃናትንና ሴቶችን በቀላሉ ማፈናቀል ይችላሉ። በሌላ በኩል ደግሞ በጦርነት ወደ አማራ ክልል ሲገቡ ከአማራ ወገናቸው ጋር እርስ በርስ እንዲገዳደሉ በማድረግ የአማራን ሕዝብ የቁጥር ቅነሳን ያሳልጡበታል ብለዋል። ወደ መጨረሻው ዜናችን አለፍን። የጌታቸው ረዳና የደብረ ጽዮን ታጣቂ እርስ በርሱ ተዋጋ። ለቀናት ከባድ መሳሪያዎችን በጨለማ ሲያንቀሳቀስ የነበረውና የደቡብ ትግራይ ካድሬዎች ይወገዱልኝ ሲል የሰነበተው የነደብረ ጽዮን ቡድን ትናንት ከነጌታቸው ረዳ ታጣቂ ጋር ሲዋጋ ከፕሪቶሪያው የህወሀትና ብልጽግና መሪዎች እርቅ በኋላ መስማማት ያልቻለው የትግራይ ፖለቲካ ለዓመታት ሲጓተት ቆይቶ አንደኛው ከኢሳያስ ሌላኛው ከብልጽግናው ሊቀመንበር ጋር ፍቅር ወድቀው ተለያይተዋል። አቶ ጌታቸው ከመቀሌ ይልቅ አዲስ አበባን መርጠው ጥሩ ደመወዝ የሚያስገኝላቸውን ሹመት ከብልጽግናው ሊቀመንበር ሲረከቡ የነ ደብረጽዮን ቡድን በበኩሉ ለአስመራው መንግስት ገብሯል። ራሱን ችሎ መቆም ያልቻለው የህወሀት ቡድን በታጣቂዎች በኩልም ክፍፍል አድርጓል። ከሰላሳ ሺህ የማያን ሰው ደግሞ አቶ ጌታቸውን ተከትሎ ከትግራይ ክልል ወጥቶ አፋር በረሃ ላይ ተቀምጧል። ከታጣቂዎቹ ከሁለት መከፈል በኋላ አንጻራዊ የምግብ አቅርቦትና መዋጋት ካልፈለገም ጠፍቶ ለማምለጥ ጥሩ ግዛት የያዘው የነጌታቸው ታጣቂ መሆኑን የተረዳው የነ ደብረ ጽዮን ታጣቂ በየቀኑ ከካምፕ እያመለጠ አፋር መግባቱን ተያይዞታል። ከታጣቂው በተጨማሪም በርከት ያለው የታጣቂ አዛዦችም የወዲ አንጢሩን ሰራዊት መቀላቀላቸው ተነግሯል። ከሁለት ሳምንት በፊት ሦስት መቶ የምግባይ ታጣቂ ሙሉ ትጥቁን እንደያዘ ውጊያ ከፍቶ ራሱን እየተከላከለ ድንበር ላይ ከሚጠብቀው የብርጋዴር ጄኔራል አንጢሮ ሰራዊት ጋር ተቀላቅሏል። በወቅቱ ክስተቱን አስመልክቶ የህዋቱ የደህንነት መሪ ሰራዊታችን በምግብ አቅርቦት ተፈትኖ መበተኑ አይቀርም ብለው መናገራቸውን የጣና ቴሌቪዥን ምንጮች ገልጸዋል። እንደ ህወሀቱ የደህንነት ሰው ጥብቅ መረጃ ከሆነ የነጌታቸው ረዳ ታጣቂ ስልጠና መጀመሩና በተለይም ወዲ አንጢሩ በቢቢሲ አማርኛ ቀርበው ቃለመልስ ከሰጡ በኋላ የነደብረ ጽዮን ታጣቂ ልቡ ሸፍቷል። እነ ደብረ ጽዮን በማይጨው የተቀመጠው የጊዜው አስተዳደር እንዲፈርስና ካድሮቹም በቁጥጥር ስር እንዲውሉ ወይም እርምጃ እንዲወሰድባቸው ለጄኔራል ታደሰ ወረደ ጥያቄ ማቅረባቸው አይዘነጋም። ይህን መረጃ የሰማው የነ ጄኔራል አንጢሮ ሰራዊት በበኩሉ ለዚህ ስጋት ሽፋን ለመስጠት በሚመስል መልኩ ኃይሉን ይዞ ወደ መወኒ መጠጋቱን ተከትሎ ትናንት በሁለቱ ታጣቂዎች መካከል ከባድ ውጊያ ሲካሄድ ማደሩን የተለያዩ የዜና ምንጮች ዘግበዋል። ራሱን የትግራይ የሰላም ኃይል ብሎ የሚጠራው የነጌታቸው ረዳ ታጣቂ ኃይል የትግራይ መከላከያ ኃይል ብሎ ከሚጠራው የነደብረ ደብረ ጽዮን ታጣቂ ጋር ለመፋለም ከትናንት በስቲያ ነበር ከአምሳ በላይ ተሳቢ ጭኖ ሰራዊቱን ያስገባው ለውራት በሰው ክልል ስሰለጥን ቆይቻለሁ አሁን በራስ የክልል ገብቼ ውጊያም ስልጠናም ማድረግ አለብኝ ብሎ የተንቀሳቀሰውን የነጌታቸው ረዳ ታጣቂ ኃይል ወደ ዋጅራት መግባቱን ተከትሎ የህወቱ ቁልፍ ሰው ጄኔራል ዮሐንስ ውጊያ እንዲከፍት ሰራዊታቸውን ትእዛዝ ሰጡ። በዚህ የተነሳ ማስቀድሞ ተኩሶ የከፈተው የነ ደብረ ጽዮን ታጣቂ ሲሆን አዳሩን በከባድ መሳሪያ የታጀበ ውጊያ ሲካሄድ ማደሩ ታውቋል። የብልጽግናው ሊቀመንበር ከዓመታት በፊት በሸራተን አዲስ በተደረገ የመገናኛ ብዙሃን ባለሙያዎች የራት ግብዣ ላይ ተገኝተው መቀሌ የስበት ማዕከልነቷ አብቅቶላታል፣ ከዚህ በኋላ መቀሌ ሳትሆን በሻሻ የስበት ማዕከል ትሆናለች ማለታቸው አይዘነጋም። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ የዛሬ ሰኔ 25 ቀን 2017 ዓ.ም ምህረት የምሽት ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራሁ አማራ ሰፋ አብሬያችሁ ቆየሁ። የጣና ቴሌቪዥን ወቅታዊ ዜናዎችና ትንታኔዎች እንደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ እያደረጋችሁ እንድትወዳጅን እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር